እሬቻ የኦሮሞ ህዝብ ወግና ባህል መገለጫ ብቻ አይደለም። ይህ በዓል ከገዳ ስርዓት ፍልስፍና የተመዘዙ መሰረታዊ ሴቶችን በአደባባይ የሚያሳይ ህዝባዊ ክንውን ነው። የተለያየ ቱሉ ደገባሳ ይባላሉ። በቢሾፍቱ ከተማ በሬቻ ዙሪያ ሰፊ ጥናት ያደረጉ የታሪክና የባህል ባለሙያ ናቸው። እሬቻ የገዳ ስርዓት መሰረት የሆነውን የሰላምና የልምላሜ ፍልስፍናን የሚያሳይ ህዝባዊ መድረክ መሆኑን ይናገራሉ። እነዚህ ቮልካኖ እሬቻ የሚከበርበት ተብሎ በቱለማ ኦሮሞ ይሄ ሆራ አርሰዲ ነው። ወደ ሆራ አርሰዲ ለእሬቻ በሚሄዱበት ጊዜ ቅደም ተከተል አላቸው። ቅደም ተከተሉን አካሄድ ቅደም ተከተል ስላላቸው የመጀመሪያው ሰልፍ ላይ የሚመጡት ልጃገረዶች ናቸው። ልጃገረዶች ምንም ሸር አያቁም፣ ንጹህ ናቸው። ምንም ወንጀልም ጥፋትም የሌለባቸው ናቸው። ስለዚህ ንጹህ ስለሆኑ እነሱ ከፊት ለፊት ይሆናሉ። ከነሱ ቀጥሎ እናቶች ይከተላሉ። ከእናቶች ቀጥሎ አባገዳዎች ይከተላሉ። ከአባገዳዎች ፈረሰኛ ይከተላል። ግራና ቀኙን ፎሌዎች ለጥበቃ ይሰማራሉ። ሌላ ህብረተሰብ ከዛ በኋላ ነው። እነዚህ ህብረተሰብ አንዱ የሚይዙት ይህንን አባባው ብረ ነው፣ ሁለተኛው ሳር ነው፣ የሚይዙት ጭቁርሳ ነው ይባላል። ሁለቱ ነገሮች ይይዙና ወደ እሬቻ ወደ መልካ ይሄዳሉ። ሌሎቹ በተከታታይ እንደዚሁ ሌሎቹ መልካ መልካዎቹ የሚከበርባቸው በእንደዛ አይነት መልክ ህዝቡ እንዲከበር ይደረጋል። በእሬቻ ላይ የሚካሄዱት ስርዓቶች ከማህበራዊና ሃይማኖታዊ ይዘታቸው ባሻገር የገዳ ስርዓትን እንደ አንድ ህግና ስርዓት መመሪያ አድርጎ የመቀበል ማሳያ ናቸው። እነዚህ መሪዎች ደግሞ ለዘመናዊት ኢትዮጵያ የፖለቲካ ስርዓት ግንባታ ወሳኝ መሰረት ሊሆኑ እንደሚችሉ ባለሙያው አብራርተዋል። ከአመት ዓመት ከዘመን ዘመን እንኳን አሸጋግረ ይሉና ያንን ምርቃት ያከናኑ ምርቃት ሲያከናውኑ ምንድነው የሚይዙት? አባቦ ብራ የምትባለው እቺ ነች። አባቦ ብራ ለምንድን ነው የሚይዙት ብላችሁ ካላችሁ፣ አባቦ ብራዎች ስምንት ትሮች ናቸው ቅጠሎች ናቸው ያሏቸው። እነዚህ ስምንት ቅጠሎች ከዘመን ዘመን የተሸጋገርንበትን አንደኛ ለማሳየት ገዳ በየስምንት አመቱ ነው ስልጣን የሚረካከበው። የገዳ ስርዓቶችም አባቶችም ወደ ስልጣናቸው የሚሸጋገሩት አምስቱ ገዳዎች ወደ ስልጣን የሚረካከቡበት በየስምንት አመቱ ነው። ልጆቹም ደግሞ ወደ ገዳ ስርዓታቸው በየእድሜያቸው እየተሸጋገሩ የሚመጡት በየ8 ዓመቱ። ይሄንን በየአመቱ የሚሸጋገሩበት የሚያሳያቸው ማን ነው? አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት። ይሄኛው አባቦ ብራ ይባላል። አባቦ ብራ ራሱ የሚመጣ በየአመቱ ነው። ዞሮ ያንን በየአመቱ የሚመጣን ሽግግር ኦሮሞ በዚህ ነው የሚገልጸው ራሱ። ከዛ በኋላ እዛ ደመራ ቦታ ላይ ይሄንን እሬፈቻ ካደረጉ በኋላ የቀረውን ይህን አባቦ ብራ ይዘው ወደ ቤት ይገባሉ። በአጠቃላይ የሬቻ በዓል ከባህላዊ የምስጋና በዓል ባሻገር ከገዳ ስርዓት የተወረሱትን ሴቶች በማሳየት የሁሉም ኢትዮጵያውያን የጋራ መድረክና የመግባቢያ ድልድይ ሆኖ እያገለገለ መሆኑም ተመላክቷል። እነዚህ ግጋቱ ስድስቱ አንዱ ፈጣሪን ማክበር፣ ሁለተኛ ምድርን ክብር ናት ብሎ መውሰድ፣ ሶስተኛ አባትን ማክበር፣ አራተኛው እናትን ማክበር፣ አምስተኛው ተራራን ስድስተኛው መልካን ወይንም ወንዝን ማክበር ነው። ይሄኛው የተራራ እና የመልካው ከየት ተያይዞ የመጣ ነው? ያኔ ለዋቃ የእርቅም የተገኘበት የምስጋናም የተገኘበት መከበር ስላለበት በቱሉ ላይ የሚከበሩ ኢሬቻዎች የቱለማ ኦሮሞዎች ስምንት በተራራ ላይ የሚከበሩ ቦታዎችን ለይተዋል። እነዛ ስምንቱም የገዳ ስርዓት የደነገጋቸው ናቸው። እዚህ በቱለማ ኦሮሞ ዘንድ በዓሉ ለሰላማዊ አብሮነት ለመከባበርና ለብሔራዊ አንድነት ግንባታ የሚያበረክተው አስተዋጽኦ የጎላ መሆኑንም ባለሙያው አስረድተዋል።